ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ወንድማችሁ አንድነት ነኝ። በስኬት ዙሪያ ላይ እያወራን ነበረ። እንግዲህ ባለፉት ጊዜያት የተለያዩ ሀሳቦችን ስለ ስኬት እያነሳን ነበረ። ዛሬ ደግሞ በዚሁ ዙሪያ ላይ እግዚአብሔርን ስለመስማት ነው የምናወራው። እንግዲህ ለስኬት ትልቁ ቁም ነገር እግዚአብሔርን ድምፅ ሰምቶ እግዚአብሔር መታዘዝ ስለሆነ እግዚአብሔር የሚፈልገውን ጉዳይ በህይወታችን ልናደርገው ልንኖረው የፈለገውን ነገር ለማድረግ ለመታዘዝ የእግዚአብሔርን ድምጽ መስማት ግድ ይላል። ሳንሰማ ልንታዘዘው አንችልም። ስለዚህ እግዚአብሔርን መስማት ቀዳሚው ነገር ነው ማለት ነው። እንግዲህ እግዚአብሔርን እንዴት እንሰማል? እግዚአብሔርን እንዴት መስማት እንችላል? እግዚአብሔርን ካልሰማ ነው ልንታዘዘው አንችልም። ካልታዘዝ ነው ደግሞ የእግዚአብሔርን ነገር ማከናወን አንችልም። ስለዚህ ቀዳሚው ነገር ምንድን ነው? እግዚአብሔርን መስማት። እግዚአብሔርን እንዴት እንስማ? እንግዲህ ይሄ የብዙዎቻችን ጥያቄ ነው ብዬ አስባለሁ። ምክንያቱም ሰው እንዴት እግዚአብሔርን ይሰማል ብለን ብዙ ጊዜ ደምድመን ስለምንነሳ ነው። ኢቭን እግዚአብሔርን መስማት ለተወሰኑ ሰዎች ብቻ የተሰጠ አድርገንም የምንወስድበት ሁኔታ አለ። የእግዚአብሔርን ድምጽ ለመስማት ግን የእግዚአብሔር ልጅ መሆን በቂ ነው። ምክንያቱም መጽሐፍ ቅዱስ የሚለን እንደሱ ነው። በጎቼ ድምጼን ይሰማሉ አይደል? እግዚአብሔርን ድምፅ የሚሰሙ ደግሞ ምን ይባላሉ? የእግዚአብሔር ልጆች ይባላሉ ይላል። እና እግዚአብሔር ልጆች ከሆነ የእግዚአብሔርን ድምፅ መስማት መብታችን፣ በቃ ይሄ የተፈቀደልን፣ ይሄ ከኛ የተነሳ ሳይሆን እግዚአብሔር ይህንን አደረገው። ልጆቼ ካለ ለልጆቹ የማያወራ አምላክ የለም። ልጆቼ ብሏላ። ስለዚህ እግዚአብሔርን መስማት ማወቅ ያለብን ነገር የሁላችንም የሁላችንም ስል ወደ እግዚአብሔር ልጅነት የመጣን ሰዎች በክርስቶስ ኢየሱስ ድነን አምነን ወደ እግዚአብሔር ልጅነትን ስልጣን የተቀበለን ሰዎች እግዚአብሔርን መስማት ማለት ነው። እግዚአብሔርን ማዳመጥ የተሰጠን የልጅነት መብታችን ነው ማለት ነው። ስለዚህ ይህንን መጀመሪያ ማወቅ ያስፈልጋል እንጂ እግዚአብሔርን መስማት ለሆኑ ሰዎች ብቻ የተሰጠ አድርገን ማሰብ ትክክል አይደለም። አንዳንድ አገልጋዮችም ራሳቸውን እግዚአብሔርን መስማት የሚችሉ እንደሱ እነሱ እንደሆኑ ብቻ አድርገው የተለያየ መንገድ የሳሉት ስዕል፣ ይሄ ተገቢ አይደለም። በቃ የነሱ ጥገኛ የነሱን ሁልጊዜ ተከታይ እንድንሆን ያስቀመጡት ዘዴ እንጂ ይሄ ፍጹም መጽሐፍ ቅዱሳዊ ያልሆነ አስተሳሰብ። ስለዚህ መጽሐፍ ቅዱሳችን የሚያስተምረን ይሄ ነው። ልጆች ከሆነ ድምፆን እንሰማል። ነገር ግን ድምፁን እንዳንሰማ ደግሞ እግዚአብሔር ሳይሆን ችግር የሆን ነው እኛ ነን። እግዚአብሔር ማለት ነው ከምንም በላይ ማወቅ ያለብን ነገር፣ ለልጆቹ ማውራት ከልጆቹ ጋር ጊዜ ማሳለፍ የሚወድ አምላክ። ምክንያቱም እግዚአብሔር አለኝ የሚለው ማለት ነው አለኝ የሚለው የተወደደ ነገሩ እኛ ነን፣ ልጆቹ ነን። ከልጆቹ ጋር ማውራት ከልጆቹ ጋር መጫወት ለልጆቹ መንገር ከልጆቹ መስማት በጣም ያስደስት። ይህንን መጀመሪያ መረዳት ያስፈልጋል። እግዚአብሔር ጋር ስንቀርብ ትልቅ ነው፣ ግዙፍነቱ አለ፣ ታላቅነቱ ምኑ የሚካድ ነገር አለ። ነገር ግን ይህንን ምን አደረገው እሱ ጉዳይ ሳይለው ከኛ ጋር ሁሉንም ነገር ማውራት ይፈልጋል፣ ሊነግረን ይፈልጋል፣ ከኛም መስማት ይፈልጋል። ይህንን እንዳናደርግ ችግር እየሆነብን ያለው አንደኛ እግዚአብሔር ሃይማኖታዊ አስተሳሰብ የሃይማኖት አስተሳሰብ የምታውቁት አይደለም። የእግዚአብሔርን ነገር ለተወሰኑ ሰዎች የመስጠት እና ራስን ገለልተኛ አድርጎ ማንኛውንም ነገር ከነኝ ሰዎች ብቻ መስማት አለብኝ ብሎ በማሰብ እግዚአብሔርን ሩቅ አድርጎ ማየት ማለት ነው አይደለ? እንዳውም አንዳንድ እምነቶች ከዛም አልፈው እንደው በአማላጅም ካልሆነ በሌላ በሌላ አካል በጻድቃን፣ በቅዱሳን፣ በተከበሩት ካልሆነ እግዚአብሔርን እኔ ልናገረውም እግዚአብሔር እኔ ሊናገረኝም አይችልም ወደሚል ትልቅ መጋረጃ በፊታቸው ላይ የማስቀመጥ ነገር ሊኖር ይችላል። ይሄ ግን ትክክል አደለም። እግዚአብሔር ልጆቹ ካለን ሊሰማን ሊናገረን ፈቃዱ ሆኗል። በቃ ይሄ በጸጋ በክርስቶስ ኢየሱስ በኩል ያገኘነው እድል ነው፣ ከጽድቃችን የተነሳ ሳይሆን ከማንነታችን የተነሳ ሳይሆን ክርስቶስ ኢየሱስ ይህንን መጋረጃ ለአንዴና ለመጨረሻ ጊዜ ከላይ እስከታች ቀዶ ክፍት አድርጎ ወደ እግዚአብሔር ፊት እንድንቀርብ በእሱ ጽድቅ ሆነን እግዚአብሔርን እንድናይ እንድንሰማ እድል ተፈጥሮልናል። ክብር ለኢየሱስ ይሁን። ስለዚህ ወንድሞቼ፣ እህቶቼ እግዚአብሔርን መስማት የተሰጠን የልጅነት መብታችን ነው። አንፍራ። እግዚአብሔር ይናገራል። እግዚአብሔር ደግሞ ይሰማል። እንግዲህ መጀመሪያ ስናወራ ምን ብለናል? ስኬት ማለት ለእግዚአብሔር መኖር ነው ብለናል፣ አይደለም? ለራሳችን ሞተን ለእግዚአብሔር መኖር ነው ካልም በኋላ ለእግዚአብሔር ሊኖር አንድ ሰው ቀርቦ እግዚአብሔር ታዲያ ሊሰራበት ወዶ ሳያዋራህ እንዴት ይሆናል? ሳይነግርህ እንዴት ይሆናል? ሳይመራህ እንዴት ይሆናል? ስለዚህ ከምታስቡት በላይ ከምታስቡት በላይ እግዚአብሔር ቅርብ ነው፣ ቅርብ ነው በጣም ሊያወራን ከኛ ጋር ሊውል በጣም ፈቃደኛ ነው ደስተኛ ነው ማለት ነው። ስለዚህ ይህንን በመተማመን ወደ እግዚአብሔር ፊት ለመቅረብ አእምሮአችንን በዚህ ልክ እንድናስተካክል ይገባል ማለት ነው። ሌላው እዚህ ጋር የምናነሳው ነገር ምንድን ነው? ከእግዚአብሔር ጋር የእግዚአብሔርን ድምፅ ለመስማት የመጀመሪያው ነገር ልጅነት ነው፣ በቃ ይሄ መብት ነው ብለን ካረን። ሁለተኛ ደግሞ የጽድቅ አትሞስፌር መፍጠር ነው። የጽድቅ አትሞስፌር ማለት ምን ማለት ነው? እግዚአብሔር ጻድቅ፣ ያለ ቅድስና እግዚአብሔር ማየት አይቻልም ይላል መጽሐፍ ቅዱስምና ጻድቅ ስለሆነ እግዚአብሔር ጻድቅ ስለሆነ እግዚአብሔርን ለመስማት ስናስብ በተቻለ መጠን በንስሐ እንቀርብ በፊቱ በኃጢአት ልምምድ ውስጥ አለመኖር መኖር የተገባ የኃጢአት ልምምዶችን ቂምን በቀልን ጥላቻን ክፋትን አመጽን ኩሰት ዝሙትን እነኚህ ነገሮች የራቀ ህይወት ያስፈልገናል እነኚህ ነገሮች ፈጽሞ እግዚአብሔር የሚወዳቸው ነገሮች አሉ በእነኚህ ልምምዶች ውስጥ በእነኚህ ነገሮች ውስጥ ምንኖር ከሆነ እግዚአብሔርን ድምፅ ለመስማት እንቸገራለን። በቃ የሆነ ነገር አለ የሚከልለን እግዚአብሔርን እንዳንሰማ አምሮአችን እንዳይከፈት መንፈሳችን ወደሱ እንዳይቀርብ የሚከለክል ነገር ይኖራል። ስለዚህ የመጀመሪያው ነገር ከነኚህ አይነት የህይወት ልምምዶች መራቅ። እንግዲህ በተለያየ ምክንያት ሰው ነንና በድካም በተለያየ ምክንያት በነኚህ ነገሮች ውስጥ ራሳችን ብናገኝ ደግሞ በእግዚአብሔር ፊት በንስሐ እንቅረብ እና ይህንን ህሊናችን እናንጽ። እግዚአብሔር ፊት ቀርበን አመጻችንን ክፋታችንን ሁሉ አስታውሰን በይቅርታ መንፈስ በእግዚአብሔር ፊት ተንበርክከን ይህንን እንትናችንን እናስወጡ። ገብቷችኋል? ብዙ ሰዎች እግዚአብሔርን ድምፅ ለመስማት የሚቸገሩት በተለይ ደግሞ በተለይ ደግሞ ከሰዎች ጋር በሚኖረን ግንኙነት ከሰዎች ጋር በሚኖረን ግንኙነት በጥላቻ በቂም በበቀል ውስጥ ሰዎች ሳናስበው በምሬት ውስጥ ያስገቡንና አእምሯችን ይመረዛል። ቀንም ሌሊትም ስለነኛ ሰዎች በማሰብ በመናደር በጭንቀት ውስጥ እንቀመጣለን እና ይሄ ነገር ምን ያደርገናል? ይከለክለናል፣ ባሪየር ይሆንብናል ወደ እግዚአብሔር እንዳንቀረብ እግዚአብሔርን ድምፅ እንዳንሰማ ማለት ነው። እንደዚህ አይነት ነገሮችን በተቻለ መጠን በፍጥነት ማስተካከል በተለይ በትዳር ያላችሁ ሰዎች በትዳር ያላችሁ ሰዎች ከባለት ከትዳር አጋሮቻችሁ ጋር ያላችሁን ስሜት አስተካክሉ። በጣም መጥፎ ነው። ባል ሚስቱን የሚያይበት እይታ ከተጣመመና በምሬት የሚኖር ከሆነ፣ ሚስት በባሏ መጥፎ ስሜት ካላትና በምሬት የምትኖር ከሆነ ያ ነገር በጣም አደገኛ የሆነ የእግዚአብሔር ድምፅ እንዳትሰማ እንዳይሰማ እንቅፋት ይሆናል። ሳያስቡት ማለት ነው። ከእግዚአብሔር ድምፅ ውጭ የሆነ ሌላ ድምፆችን ማስተናገድ ይጀምራሉ። እና ብዙ ነገር ቤተሰቡ ሊረበሽ ይችላል። አይደለም፣ የእግዚአብሔርን ነገር መስራት ቀርቶ ጤናማ የሆነውን ሕይወት እንኳን መኖር ማይችሉበት ሁኔታ ሊፈጠር ይችላል። እና በመስሪያ ቤት ከአለቆቻችን ጋር፣ ከተለያዩ ሰዎች ጋር ችግር ካለ፣ ከዘመድ አዝማድ ጋር እንደዚህ አይነት ችግሮች ካሉ፣ ከጓደኞች ጋር እንደዚህ አይነት ችግሮች ካሉ ቶሎ ማስተካከል አለ ወይ ከነሱ ጋር ያለውን ነገር መፍታት እና ይህንን ነገር ማስተካከል ያስፈልጋል። ሌላው ደግሞ እንደዚሁ የርኩሰት የዝሙት ነገሮች ዝም ብሎ በህይወታችን በኖርማል ልምምድ ካለን እነኚህን ነገሮች በተቻለ መጠን ፈጽሞ ከኛ እንዲርቁ ጥረት ማድረግ ያስፈልጋል። ወድቀን ስንገኝ ደግሞ በንሳ ወደ እግዚአብሔር መቅረብና እግዚአብሔርን ድምፅ ለመስማት ክሊር የሆነ ነገር እንዲኖርን ማድረግ ያስፈልጋል ማለት ነው። ስለዚህ ሁልጊዜ ዘወትር የንስሐ ህይወት ራሳችን ምንፈትሽበት ህይወት ንጹሕ ህሊና እንዲኖረን ያስፈልጋል። ይህ ሲሆን የእግዚአብሔርን ድምፅ ለመስማት ጥሩ የሆነ ነገር ላይ እንሆናለን ማለት ነው። ምን ሌላው የእግዚአብሔርን ድምፅ ለመስማት የሚያስፈልገን ከተያዝንባቸው የተለያዩ ቢዚ ከሚያደርጉን ነገሮች ደግሞ ፋታ ማግኘት ፋታ ማግኘት እንዴ አንዳንድ ጊዜ እኮ እግዚአብሔርን እንዳንሰማኮ የምንሆነው ሁልጊዜ ጊዜ በሆነ ነገር ስለምንያዝም ነው አይደለም ገና ከደጅ ስንወጣ ኢርፎናችንን ሰክተን ከስልካችን ላይ ማንላቀቅ ከሆነ በተለያየ ሁኔታ ከሰዎች ማንረቅ ከሰዎች ጋር የምንገናኝ ከሆነ ቤታችን ስንገባ ቴሌቪዥኑን ብርግድ አድርገን ከፍተን ሬዲዮ እንደዚህ ከፍተን ሁል ጊዜ በጫጫታ ውስጥና በግርግር ውስጥ ከሆን እግዚአብሔር ልንሰማ አንችልም። አሁን ባለፈው ምን አጋጠመኝ። እኔ የምሰራበት ስራ የኔ ሰራተኛ አለችና ብዙ ጊዜ ስራ የምሄደው አልፎ አልፎ ነው፣ ቀኑ ሙሉ እዛ አልሁልም። እና ሲሄድ ግን በቃ ለሆነ ጉዳይ ነው የሄደው፣ ወይም እናገረው ነገር አለ የማስተላለፍ ነገር ይኖራል፣ ወይም ደግሞ ከሷ ደግሞ የምሰማው ነገር ይኖረኛል እና ያንን አስቤ ነው የሚሄደው እና እዛ ሄጄ ከሷ ጋር ኮሚኒኬት ማድረግ ግዴታ፣ በቃ ስለ ዕለቱ ስራ፣ ስለተለያየ ነገር ማለት ነው። እሷ ደግሞ በልማዷ ከስልኳ ጋር ነው የምትውለው፣ ከስልኳ ጋር ነው የምትውለው። ስልኳን ትከፍታለች፣ ኢርፎኗን ጆሮዋ ላይ ታደርጋለች። ቀ የሆነ ነገር ስሰማ ነው የምትውለው። ይሄም ነገር ልክ እኔም ስመጣ የሚቆም ነገር አይደለም። ያንን አድርጋ ነው በቃ እኔም በመጣውበት ሰዓት ያንን የምታደርገው። እኔ ደግሞ ያለችኝ ባለችኝ ሰዓት ላይ መናገር ያለብኝን ተናገር ከሷ መስማት ያለብኝን ሰምቼ ወደሚቀጥለው ጉዳይ ነው መሄድ መፈልገው። አንዳንዴ የሆነ መመሪያ ወይ የሆነ ነገር እንደዚህ እንደዚህ አልሆነም፣ እንደዚህ መሆን አለበት፣ ይሄ እንደዚህ እንደዚህ እንደዚህ አደረገሽ ወይ እንደዚህ ሆነ ምናምን የሚለውን ነገር እየጠየቅኳት እያወራው እሷ ኤርፎኗን ገጥማ ስልኳ ውስጥ ያለውን ነገር እየሰማች እንጂ እያደረገች ከዛ ሁኔታ ስታይ እንዳወራው ሲገባት ምን አልከኝ ተለኛለች። ፎኗን አውጥታ ማለት ነው። ከዛ እንዴት አይነት መጥፎ ስሜት እንደሚሰማቸው ልነግራቸው እንግዲህ ጅሴት ቀኑን ሙሉ እዚህ ስራ የምትሰራው እዛ ቦታ የተገኘችው እዛ ጋር እኔ ላስቀመጥኩት ስራ አስቀምጫት ነው ያንን ስራ እንድትሰራ ነገር ግን እኔ ካልነገርኳት ነገርኳት ስራውንም መስራት አትችልም። እኔ እንደዚህ አድርጊ እንደዚህ አታድርጊ ካላልኳት እዛ ጋር ያለው ስራ ይበላሻል። እና ከዛ ከስራ ከወጣው በኋላ ማሰብ ጀመርኩኝ። በቃ በዚህ ደረጃ የሆነ እንደኛ እግዚአብሔርን የምናሳዝነው ነው። እንግዲህ ህይወትን የሰጠን እሱ፣ ለህይወታችን አላማ የሰጠን እሱ፣ ሁሉ ነገራችን የሱ ነው። በተለይ ደግሞ ዳግም ስንወለድ ለራሳችን አንኖርም፣ ለክርስቶስ እንኖራለን ብለን ጭራሽ ህይወታችንን ደግሞ ለእግዚአብሔር አሳልፈን የሰጠን ሰዎች ነው። ከኢየሱስ የወደደውን በእኛ ህይወት እንዲሰራ ማለት ነገር ግን ጆሮዎቻችንን ደፍነን ቢዚ ሆነን አእምሮአችን በሌላ ነገር ክቢያ ውስጥ ሆኖ የእግዚአብሔር ድምጽ እየመጣ እያልሰማን ከሆነ በጣም ያሳዝናል። ማያዝንበት ምክንያት የለም። እግዚአብሔር እና ሌላው እንግዲህ እግዚአብሔርን ድምፅ ለመስማት ማድረግ ያለብን ነገር ደግሞ ትጋት ነው። ትጋት የሚባል ነገር አለ። እንግዲህ እግዚአብሔር ድምፁን የሚሰጣቸው የሚያሰማራቸው፣ መንገዱን አቅጣጫውን የሚያሳያቸው፣ የእሱን ጉዳይ የእሱን አጀንዳ የሚነግራቸው ሰዎች ትጉሃን ሰዎችን ትጉ ሰዎች። አንዳንድ ጊዜ የእግዚአብሔርን ድምፅ አልሰማሁም እግዚአብሔር እንዲያልተናገረኝም ብለን ቁጭ ብለን መጠበቅ የእግዚአብሔርን ድምፅ እንድንሰማ አያደርገን። እግዚአብሔርን እንድንሰማ የሚያደርገን ምንድነው? ትጋት ነው። ለዚህ እግዚአብሔር ትጉዎችን ይወዳል። በምን የሚተጉትን ብላችሁ ብትሉት፣ ባመኑበት ነገር፣ እጃቸው ላይ ባለ ነገር፣ አሁን አሁን ሊያደርጉት የሚችሉት ነገር ያለውን ነገር ይዘው እጃቸው ላይ ያለውን ነገር ይዘው የሚተጉትን ሰዎች እግዚአብሔር ይወድ። ምንድነው እጅህ ላይ ያለው? እጅህ ላይ ያለው ምንድን? ምክንያቱም እግዚአብሔር ምንም አይነት እድል የሚሰጠው ለትጉህ ሰው ነው። እስቲ እናንተስ ብትሆኑ ማለት ነው እናንተስ ብትሆኑ የራሳችሁ ቢዝነስ ቢኖራችሁና ሰራተኞቹም ቀጥራችሁ የምታሰሩ ብትሆኑ ሁልጊዜ ግዜ ስራ የለኝም የተሰጠኝ ስራ ጨርሻለሁ እያለ ቁጭ የሚለውን ሰው ነው ከፍ ወዳለ ፕሮሞሽን እና ከፍ ወደ አለ ስራ የምትወስዱት ወይስ ሁልጊዜ ባለው ስራ ላይ የሚተጋ ክፍተቶችን እየፈለገ የሚተጋውን ሰው ነው ወደም ከፍ ወደ አለው ስራ የምትጠሩት። ይህ አያችሁ የሰው ልጅ ለገዛ ቢዝነሱ እንኳን ለገዛ ጉዳዩ እንኳን ሰዎችን ሲመርጥ ትጉ ሰው ይፈልጋል። ታካችን ሰው፣ ሰበበኛን ሰው አይፈልግም። ለዚህ የትኛውም መስሪያ ቤት የትኛውም ድርጅት መቅጠር የሚፈልገው የቀጠረውን ደግሞ ከፍ እያለ እያሳደገ መሄድ የሚፈልገው ትጉ ሰው የሆነውን ሰው። ምንም ሰበብ ሲያገኝ ተደነቃቅፎ ከስራ ራሱ የሚያገለው እኔ ምን ላድርግ እንደዚህ ሆንኩኝ እንደዚህ የለም እያለ ሰበብ የሚያቀርብ ሰው ከሆነ ያንን ሰው አትፈልጉትም። ነገ ከፍ ያለ ቦታ ላይም ስታስቀምጡት ጭራሽ ያኛው ደግሞ አደገኛ የሆኑ ሪስኮች አሉት። አደጋ ያሉበት ቦታ የእሱ ውሳኔ የሚፈልግ ትልልቅ ጉዳዮች ላይ ሊሆን ይችላል ምታስቀምጡ እና ያንን ሰው አታስቀምጡት እዛ ጋር። ነገም ከነገ ወደ ትልቅ ጉዳይ ሊያበላሽ ነው። ስለዚህ በሰጣችኋት ትንሽ ነገር ታማኝ ሆኖ እየተጋ የሚሰራውን ሰው ነው መርጣችሁ ወደ ከፍ ወዳለው የስራ ቦታ የስራ ድርሻ የምታመጡት ማለት ነው። በዚህ እግዚአብሔርም ከዚህ የተለየ ሀሳብ የለም። ቢዝነስ አለው እግዚአብሔርም ጉዳይ አለው። በምድር ላይ በሰዎች ላይ አጀንዳ አለው ሊሰራ ያለው ሊያደርግ ያለው አጀንዳ አለው፣ ፍላጎት አለ። ይህንም ፍላጎቱን ግን ለማሳካት ሰዎችን ይመርጣል። ምንም እንኳን በሁሉም ሰው ውስጥ ጸጋን ቢያስቀምጥም ያ የጸጋው ባለቤት ግን ባህሪው እንዴት ነው? ስለ ስራ ያለው አመለካከት ትጋቱ እንዴት ነው? የጊዜ አጠቃቀሙ እንዴት ነው? ችግርን ለመፍታት እስከምን ድረስ ርቀት ይሄዳል የሚለውን እግዚአብሔር ይከታተላል። ያንን ሰው ነው ናፈልግሃለሁ ና ይሄን ስራ ብሎ ጠርቶ ብርቅ ወደ ሆነው ድንቅ ወደ ሆነው ለሰው ልጆችን የሚጠቅም ሰው ልጆችን ከጉዳት ከተለያየ ጥፋት የሚመልሰውን የተበላሸውን ነገር የሚያስተካክለውን ጉዳዩን ስራውን የሚሰጠው ትጉ ለሆነው ሰው። ለታካች ሰው፣ ለሰነፍ ሰው፣ ለሰበበኛ ሰው እግዚአብሔር ድምፁን ሊያሰማው አይችልም። ቢጠራውም ስራውን ስለማይሰራ አላግባብ ያንን ነገር ከሚያበላሸው በእግዚአብሔር ስም ነገሩን መጥፎ ከሚያደርገው ያንን ሰው ላይጠራው ስራም ላይሰጠው ጉዳዩንም አጀንዳውንም ላያስታውቀው ይችላል። ስለዚህ መጽሐፍ ቅዱሳችንን ብናነብ አብዛኛው እግዚአብሔር የጠራቸውን ሰዎች ብትመለከቱ በስራ ላይ ያሉ ሰዎች ናቸው። በስራ ላይ ያሉ የሚተጉ ጥፋት እንኳን ቢሆን በጥፋቱ መንገድ እስከ መጨረሻው ጥግ የሚሄዱትን ሰዎች እግዚአብሔር ሲጠራ ታያለህ። አይደለም አደለም። አሁን እንደው ጳውሎስን በዚህ ጉዳይ ላይ አንስተን እያወራን ነበረ እና ከመጀመሪያውም እስቲ እናንሳው። እሱ ለምሳሌ ጳውሎስ ለእግዚአብሔር የሚቀና ሆኖ ኢየሱስን ግን ያሳድድ ነበር። ኢየሱስ እውነት ክርስቶስ ጌታ እንደሆነ ስላላወቀ እነኚህ በክርስቶስ የሚያምኑትን ሰዎች ለማጥፋት እስከ ጥግ ድረስ ነበር የሚሄድ እስከ ጥግ ድረስ የሚሄድ ነበረ። ታሪኩን ስትመለከቱ ለምሳሌ እስጢፋኖስ ሲገደል ከነሱ መካከል አብሮ ቆሞ የገዳዮችን ወይም ድንጋይ ወርዋሪዎችን ልብስ ከላይ የደረቡት ልብስ እንግዲህ ድንጋይ ሲወረውሩ የሚከለክላቸውን ልብስ እሱ ላይ ያስከምረውበት ቁጭ ብሎ ልብስ እየጠበቀ እስጢፋኖስ እንዲገደል ትልቅ አስተዋጽኦ ያደረገ ሰው ነበር። ከዛ በኋላ በእስጢፋኖስ መገደል ምክንያት ክርስቲያኖች ሁሉ ከኢየሩሳሌም ሁሉ ወጥተው ወደ ሌሎች ክፍላት ሀገሮች ሲበተኑ፣ በቃ የት አባታቸው ሄዱ ከዚህ በኋላ ብሎ አልተቀመጠም። ሌሎች እኮ አርፎ ተቀመጠው የሚያሳድዱት የሚወግሩት ሁሉ ማለት ነው። እሱ ግን ነ ወደሚሄዱበትም እሄዳለሁ ብሎ ተነስቶ ወደሄዱበትም ሄዱበትም ሀገር ደብዳቤ አጽፎ፣ እዛ ያሉትንም ደግሞ ይዞ መጥቶ ማስገደልም ማሳሰርም ካለበት ያንን ለማድረግ ከሰዎች ጋር ተያይዞ ነው ይሄ ጥፋትም ቢሆን ላመነበት ነገር የሄደበትን ጥግ ተመልከት። ነገር ግን ጌታ መንገድ ላይ ተገናኘው። ይህንን ኢነርጂ ይህንን ትጋት ለኔ እፈልገዋለሁ፣ ቀይሮት ሮት ጌታ ደግሞ ለራሱ ጉዳይ ተጠቀመበት ማለት ነው። እንደዚህ አይነት ብዙ ታሪኮች አሉ። የሙሴን ታሪክ ብትመለከቱ እንደዛ ነው። የያዕቆብን ታሪክ ብትመለከቱ እንደዛ ነው። የንጉሱ ሳኦልን ታሪክ ብትመለከቱ እንደዛ ነው። የዳዊትን ታሪክ ብትመለከቱ እንደዛ ነው። የጌዲዮን ታሪክ ብትመለከቱ እንደዛ ነው። በጣም በርካታ የእግዚአብሔር ሰዎች በእንደዚህ አይነት ሁኔታ ውስጥ የነበሩ ከስራቸው ከጉዳያቸው ላይ እግዚአብሔር ለራሱ ድምፁን አምጥቶ ጠርቷቸው ወደ ራሱ ስራ ያመጣቸው ናቸው። ስለዚህ ትጋት በተሰጠን ነገር ላይ መትጋት የእግዚአብሔርን ድምፅ እንድንሰማ የሚያግዘን ነገር ምንም ነገር የምታሳብብበት የምታሳብብበት ነገር የለም። ምን ልስራ፣ ምን ይዤ፣ ምን ይታያለ፣ ምን አትበሉ። አንድ ነገር ስራ የሚባለው ደሞ ስለተከፈለው ብቻ አይደለም፣ ገንዘብ ስላለው ብቻ አይደለም፣ ስለሚያዋጣ ብቻ አይደለም። ቁጭ ከማለት ስራ ፈቶ ከመቀመጥ፣ ምንም ይሁን እጃችሁ ላይ ያለውን ነገር በትጋት መፈጸም ጀምሮ? እግዚአብሔር የትጉሆች እንጂ የሰነፎች አምላክ አይደለም። ድምፁን፣ ስራውን ለታካቾች ለሰነፎች ሰጥቶ ስራውን እንዲበላሽ የሚፈቅድ አምላክ አይደለም። ለዚህ ወዳጆቼ የምነግራችሁ ነገር ይሄ ነው። መትጋት ጀምሩ፣ መትጋት ጀምሩ። ትጋት፣ ትጋት፣ ትጋት፣ ትጋት በጣም ያስፈልጋል። እንግዲህ በዚህ ጉዳይ ላይ እግዚአብሔርን ድምፅ በመስማት በሚለው ርዕስ ላይ ይህን ያህል ከተነጋገርን በአጠቃላይ የስኬት በር በሚለው ሀሳብም ይህን በዚሁ እንዘጋውና ሌሎች ርዕሶች ደግሞ በሌሎች በሮች ላይ የምናወራቸው ነገሮች ስላሉ በቀጣይ ወደ ሌሎች በሮች ገብተን ደግሞ ሌሎች ርዕሰ ጉዳዮችን እያነሳን እንቀጥላለን። እንግዲህ ስኬት ማለት ምንድን ነው ብለናል። እግዚአብሔር በሰዎች ውስጥ አላማውን እቅዱን ፕሮግራሙን አስቀምጧል ያ ሰው ደግሞ እግዚአብሔር በውስጥ ያስቀምጠውን እቅድ ጸጋ ፕሮግራም አላማ ሲያውቅና ያንን ነገር ማድረግ ሲችል ያ ሰው ስኬታማ ነው ብለናል ስለዚህ እኛ ስኬታማ መሆን የምንችለው እኛ ውስጥ ያለውን ጸጋ ስናቅ እኛ ውስጥ የተቀመጠውን እግዚአብሔር ልንሰራው የፈለገውን ስራ ስናቅ ያንን ደግሞ በህይወት ዘመናችን ኖረ ነው ስናልፍ ስኬታማ እንባላለን እና ይህንን ለማድረግ የተለያዩ ትምህርቶችን እያቀረብኩላችሁ ነበረ። ይሄ በቂ አይደለም ብዙ ነገሮች ምናወረዋል። ነገር ግን ደግሞ ከዚህ ተጨማሪ መነገር ያለባቸው ሌሎች መልዕክቶች ይችላሉ። ወደ እነሱ መሻገር ግድ ይላል። በቀጣይ ግን በሌላ ትምህርት በዚሁ ገጻችን ላይ እሱን እያቀረብኩ እቀጥላለሁ ማለት ነው። ከእኔ ጋር ስለነበራችሁ ስላዳመጣችሁኝ አመሰግናለሁ።